ይህ አዋዜ ልዩ ነው። ከአስር ቀናት በፊት እዚህ አዲስ አበባ ከሀያ በላይ የአፍሪቃና ሌሎች አገራት የተውጣጡ ለእስራኤል የጸለዩና የቀደሱ ሌት አፍሪካ ጎ ኮንፈረንስ 2025 መካሄዱን ከእስራኤል ኤምባሲ ያገኘነው ዜና አመለከታል። ይህ መለኮታዊ ትስስር በአፍሪቃ ታድሶና ብልጽግና ውስጥ የእስራኤል ነቢያዊ ሚና በሚል ሐሳብ ስር የተከናወነ ጉባኤ ከሜይ 8 እስከ አስር በኢትዮጵያ ደግሞ ከሚያዝያ 30 እስከ ግንቦት ሁለት እዚህ አዲስ አበባ አዲስ በተመረቀው ዓለም አቀፉ የስብሰባ ማዕከል ተካሂዷል። ወንጌላውያንና ሌሎች ክርስቲያን መሪዎች የተሰባሰቡበት ለኢየሩሳሌም ሰላም ለታጋቾች እስራኤላውያን ወደ ቤተሰቦቻቸው በደና መመለስና በአፍሪካና በእስራኤል መካከል ያለው ግንኙነት እንዲጠናከር ለመጸለይ ነበረ። እስራኤል ከአፍሪካ አገራት ጋር ያላት ግንኙነት በጋራ ታሪክ እሴቶችና እምነት ላይ ያተኮረ መሆኑ በጉባኤው ላይ በአጽንኦት ተመልክቷል። እዚህ በኢትዮጵያ አዲስ አበባ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ለጉባኤው አደራጆች ለፕሮግራም አቅራቢዎችና ለታዳሚዎች ከፍ ያለ ምስጋናቸውን ገልጸዋል። ሁሉም ታዳሚዎች በእስራኤልና በአፍሪቃ መካከል ያለውን ተፈጥሯዊ ትስስር እውቅና እንዲሰጡም አበክረው ጠይቀዋል። ሌት አፍሪካ ጎ ሙቭመንት ፋውንደር ማለትም አፍሪቃ ወደፊት ትራመድ ንቅናቄ መስራች ፓስተር ዶክተር አበራ ሀብቴ መሆናቸው ተገልጿል። የአጉሪቱ ክርስቲያናትና በውጭ አገር የሚኖሩ ክርስቲያን ዲያስፖራዎች ከእስራኤል ጎን መቆም እንዳለባቸው በኮንፈረንሱ ላይ ባደረጉ ንግግር አበክረው አሳስበዋል። ተሳታፊዎቹ ከአንጎላ፣ ከቦትስዋና፣ ከቡርኪና ፋሶ፣ ከካሜሩን፣ ከካናዳ፣ ከኮንጎ፣ ከኮትዲቯር፣ ከሀገራችን ኢትዮጵያ፣ ከጋና፣ ከእስራኤል፣ ከኬንያ፣ ከላይቤሪያ፣ ከማላዊ፣ ከናይጄሪያ፣ ከሲሸልስ፣ ከደቡብ አፍሪቃ ከታንዛኒያ ከኡጋንዳ ከተባበሩት አረብ ኤሚሬቶች ከዩናይትድ ስቴትስ አሜሪካ ከዛምቢያና ዚምባብዌ የመጡ መሆናቸው ታውቋል። ይህ ዓመታዊ ጉባኤ በፓስተር ዶክተር አበራ ሀብቴ ከዛሬ ሁለት ዓመት በፊት በፈረንጅ 2023 በእኛ አቆጣጠር 2015 የተጀመረ መሆኑን ያገኘነው መግለጫ አስረዳል። እንደ ንቅናቄው ናት ይህ ጊዜ እግዚአብሔር አምላክ ለአፍሪቃ ዝርያ ለሆኑ ህዝቦችና ዲያስፖራ የመደበው የባረከው ነው ዋናው የንቅናቄው ቁልፍ መርህም ከእስራኤል ጎን መቆም ነው ብለዋል ዶክተር አበራ ሀብቴ በመድረኩ ላይ ንግግራቸው አምባሳደር ዶክተር አብርሃም ንጉሴ በንግግራቸው የአፍሪቃና የእስራኤል ግንኙነት ወይም ትስስር ከንጉሥ ሰለሞንና ንግሥተ ሳባ በፊትም ነበረ ብለዋል አሁንም በልማት፣ በደህንነት፣ በሕክምና፣ በእርሻ፣ በፈጠራና በመሳሰሉ ዘርፎች ላይ በሚካሄድ ጽኑ ትብብር ቀጥሏል ብለዋል። ቀጣዩ አጭር ቪዲዮ የኮንፈረንሱን መንፈስ በመጠኑ ያሳያል። እንድትከታተሉ እንጋብዛለን።

ይህ አዋዜ ልዩ ነው